ሚኖክሲዲል እየተጠቀማችሁ ነው? ሚኖክሲዲል ለመጠቀም እያሰባችሁ ከሆነ አሊያም እየተጠቀማችሁ ከሆነ ማወቅ ያለባችሁ አምስት ነገር። አንደኛ፣ ሚኖክሲዲል ለጸጉር መመለጥ ወይም መሳሳት በተለይም ለአንድሮጀኒክ አሎፔሻ ሕክምና በተለያዩ ጥናቶች የደገፈ ከሰርጀሪ ቀጥሎ ቁጥር አንድ መፍትሄ ነው። ሁለተኛ፣ ሚኖክሲዲል በጸጉር ወይም ደግሞ በራስ ቅላችን አካባቢ የደም ፍሰትን በመጨመር ከዛም የጸጉር እድገት ፌዝን በማስረዘም አንድ ሰው የጸጉር መሳሳት ወይም ደግሞ መመለጥ ችግር ካለበት እንዲታከም ያራል። ይህንን መድሃኒት በቀን ሁለት ቢያንስ ለአራት ወራት መጠቀም የምንፈልገውን ለውጥ እንደናገኝ ይረዳናል። ሶስተኛ ሚኖክሲዲል የጀመርን ሰሞኑ ወይም በመጀመሪያዎቹ ሳምንታት ወይም ወራት ውስጥ የፀጉር መነቃቀል ሊያስከትል ይችላል። እሱም ኖርማል አራተኛ፣ ከቅባቱ አንጻር በፎም መልክ የሚገኘው ሚኖክሲድል በውስጡ ፕሮፓይል ግላይኮል የተባለ ንጥረ ነገር ስለማይኖረው የጸጉራችን ወይም ደግሞ የቆዳ መቆጣትን አያስከትልብን። ስለዚህ ፎሙን ተጠቀም። አምስተኛ፣ ዋነኛው በሚኖክሲድል ያደገ የትኛውም ጺምም ሆነ ጸጉር ሚኖክሲድልን ባቆምን ጊዜ ወዲያው ወይም ቀስ በቀስ ጸጉራችን ሊረግፍ ይችላል። ስለዚህ ሚኖክሲድልን ከ12 እስከ 18 ወራት በተከታታይ በመጠቀም ለውጥ ታየም በኋላ ከዚህ በኋላ የሚኖረንን ክትትል ከሐኪማችን ጋር በማድረግ ቀጥሎ ማድረግ ያለብን ነገር መወሰን ይኖርብናል ጸጉራችን ወደዚህ ጺማችሁን ለማሳደግ ምን እየተጠቀማችሁ ነው? ኮመንት ላይ ጻፉ። ቻው።